ይችል ይሆናል። ህዝቡ በጣሉለት አጀንዳ ሲነታረክ እነሱ ዋናው ጉዳይ ላይ ያተኩራሉ። ዘዲክታተርስ ፕሌይቡክ የሚለውን መጽሐፍ ያስነበበው ጆሽ ጆንስ ይህንን ስትራቴጂክ ፕሮፓጋንዳ ይለዋል። ከዚህ አንጻር ሰሞነኛውን የኢትዮጵያ ሁኔታ እንዲሁም የኦህደድ ብልጽግናን ባህሪያት እንመልከተው። በዚህ ሰሞን ኢትዮጵያ ብርቱካን ስለተባለች አንዲት ሴት ብቻ ስትነጋገር ከርማለች። ማህበራዊ ሚዲያው ከዚህ ሌላ አጀንዳ አልነበረውም። መንግስት ሚዲያዎቹንም ሆነ ሚኒስትሮቹን ስለዚህ ጉዳይ መናገራቸውን እንዲቀጥሉ አድርጎ አሁንም በዚያው ማርሽ እየነዳ ነው። የቆላ ሚኒስቴር ካልሆነ በቀር የቀጠና ትስስርም የትምህርት ሚኒስቴርም ይህንኑ እያብራሩ ነው።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 እንዴትም ዘገባ አልሰሩም። እንደ ወትሮው እንኳን የነዳጅ ዋጋ ጭማሪውን ማስተካከያ እያሉ እንዲገልጹት አልተፈቀደላቸውም። ስለ ብርቱካን ተመስገን ግን ደጋግመው ደጋግመው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 እንደ ኢዲአሚን ዳዳ ሕዝብን በማንነቱ እርስ በርስ እንዲጋጭ የሚቀሰቅስ እንደ ሂትለርና ስታሊን ሚሊዮኖችንም የሚገድል ኋላ ቀር አምባገነንነት የሚገኝባት ኢትዮጵያ የስትሮንግ ማን አገር መሆን አልቻለችም።